አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ ነው ባይዘይ ጋይ ሰብስክራይብ አድርጉ በዚህ አጋጣሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤት ሰዎች እንዴት ናቸው ሰላም ናችሁ ወይ እኔ በጣም ደና ነኝ አልহামዱሊላህ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ የዛሬ ቪዲዮ የመጣሁበት ያው በዚህ አጋጣሚ ዛሬ ምቀርጾ ጁማ ነው ጁማ ረመዳን ሃያ1 ማለት ነው እየቀረስኩኝ ያለሁት ዛሬ ጁማ ነው፣ የምለቀው ነገም ቢሆን ማለት ነው። ቤተሰቦች እንግዲህ ከአንዳንድ ሰዎች በውስጥ የተወሰነ የተወሰነ ብር ልካችሁ ሰደቃ ምግብ ምናምን አብሉልኝ ምናምን ያላችሁ ሰዎች ጾመኛ አስፈጥሩልኝ ያላችሁ ሰዎች አላችሁ። እንግዲህ በቃ አድርገዋል እኮ ሰብስክራይብ። እንግዲህ ውድ ቤተሰቦች ምን መሰላችሁ የእናንተን ሰብሰብ አድርጌ ዛሬ አሪፍ ነገር አሁን፣ አንዳንድ ሰው ሁለት ሺም ሶስት ሺም ልካችሁ አለ አብላልኛ ያላችሁ በጣም ከባድ ነው ወላሂ። ማለት ብቻ ብዙ ብዙ ወጪ ነው የወጣው ማለት ይከብዳል። አሁን እኛ ዝም ብሎ ነገር ዝም ብሎ ሄደን ከምግብ ቤት ገዝተን ምናምን አይደለም። በዛም እንዲል ብዙ ሰው ጋም እንዲደርስ ገበያ ሄደን ፍየል ገዝተን እዚሁ ቤት አሰርተን ሁሉንም ነገር ገዛዝተን እዚሁ ቤት ነው ያሰራ ነው። ከጠዋት ጀምሮ እስካሁን ድረስ እየሰሩ ነው ሴቶቹ ማለት ነው ቤት እነሱንም አላህ ይቀበላቸው። ያው ሰደቃም ስለሆነ አጅርም ከአላህ በመፈለግ እየሰሩ ነው። ኦልሬዲ አልቋል አሁን በስሏል ማለት ነው። እና ቢያንስ ያሰብነው ከበቃለን እስከ መቶ ሰው ነው መቶ እንጀራ አዘናል ማለት ነው ለመቶ ሰው ለማስፈጠር ነው ያሰብ ነው። አላህ ያብቃቃው ማለት ነው። ቤተሰቦች እንግዲህ ያው እናንተ የላካችሁትን ሰብሰብ አድርጌ ነው አንድ ላይ ያስቆየሁት ለዛ ነው። ምክንያቱም የተወሰነ ሰው ነው የላከው፣ ትንሽ ብር ነበረች ጠበኩኝ። የተወሰነ ሰው ደግሞ ተሳተፋችሁና አንድ ላይ አድርጌ አሪፍ ነገር እንዲሆን ማለት ነው። አሪፍ ስጋ እንዲሆን ማለት ነው። ቀይ አልጫ፣ ሩዝ በቃ ጽድት ያለ ወላ በቃ ሀብታም የሚበላው ምግብ ነው የተሰራው፣ በዛ ላይ ጽድት ተደርጎ ማለት ነው። ይህን ነው ዛሬ የምናከፋፍለው። ላይክ ሰብስክራይብ ያደርጋችሁ ከኛ ጋር ሁኑ እላችኋለሁ። በመቀጠል ደግሞ ለማለት የምፈልገው ነገር ብር ስታስገቡ ንገሩኝ። እሺ ንገሩኝ። ና አስገቡ። አንዳንድ ሰው አስገብቶ ይኸው ለሺ ብር ልኬ ላለሁ እና ምግብ አብላልኝ። ቀላል ነው እንደዛ መናገር፣ ግን እዚህ ጋር ደግሞ ተግባራዊ ማድረግ በጣም ይከብዳል። እኔ ደግሞ የሰው ሀቅ የሰው አማና ባንክ ውስጥ የሆነ ብር ሲገባ በጣም ነው የሚጨንቀኝ ስለዚህ እኔ ንገሩኝ። መጀመሪያ አስፈቅዱኝ። እንደዚህ እንደዚህ ላረግ ነው ትችላለህ ወይ በሉኝ። የሚችል ከሆነ አዎ እላቸዋለሁ የማልችል ከሆነ ደግሞ ኖ አልችልም እላቸዋለሁ። ምክንያቱም በጣም የሚያስጨንቅ ነገር ነው። ስጨነቅ ነበር ሰሞኑን እንዲሁም ወደ መጨረሻ አካባቢ አንድ እህቴ አስር ሺ ብር ልካ ትንሽ ተብቃቃ እንጂ ጭንቅ ብሎኝ ነበረ እና እንደዛ እላቸዋለሁ በቃ ማለት ንገሩኝ። መጀመሪያ አማክሩኝ። ሚሆን ከሆነ ይሆናላቸዋለሁ ማይሆን ከሆነ ነው አይሆንም፣ ይሄ እንደዚህ እንደዚህ ብዬ እነግራችኋለሁ። ስለዚህ ከአሁን በኋላ ዝም ብላችሁ እያስገባችሁ መታችሁ እንደዚህ አድርግልኝ አትበሉኝ። ስወዳችሁ ሳከብራችሁ እላችኋለሁ። አሁን እንግባና እንሰር እስቲ፣ በፌስታል እንሰር ያለውን ነገር እናዘገጃጅ። አብራችሁን ቆዩ፣ እስከመጨረሻው ይመቻችሁ። ወዳችኋለሁ፣ አከብራችኋለሁ ከኛ ጋር ሆኖ ውድ ቤተሰቦች፣ እንግዲህ እንደምታዩት እንጀራውም ይሄንን ይመስላል የተዘጋጀው። ወጡም ተዘጋጅተዋል፣ ያው እዛ ትልቁ ብረት ድስት ውስጥ አለ። ከዛ የከፈስን መ በፔስታል አድርገን እንትን ማለት ነው። እስከ መጨረሻ ድረስ ተከታተሉን። እንግዲህ ያበደ ጊዜ ይኖረናል ብዬ አስባለሁ። ዳዳዳዳዳ እንስራ

ውድ ቤተሰቦች፣ እንግዲህ እንደምታዩት አከፋፍለናል ማለት ነው። በምታዩት መልኩ በጣም ወከባ ነበረ። አሁን ነጃሽ መስጊድ ውስጥ ነው ያለነው። እዛ አሉ እዚህ የሚያፈጥሩ ድረሶች ኦልሞስት ከ60 በላይ ከሰባ በላይ እዚህ ደጅ ሰተን፣ እናም ሌሎች መስጊድም ሰተናል። እዚህ መስጊድ ደግሞ ከአርባ በላይ አስቀምጠንላቸዋል። ለአርባ ሰው የሚሆን ማለት ነው። በዚህ መልኩ አስፈጠረናል ማለት ነው ቤተሰቦች። ደስ የሚል ነበረ። ማሻአላ ደስ ብሎናል። ስለተሳተፋችሁ ምናምን በጣም ደስ ብሎኛል። እንግዲህ በዚህ መልኩ አደራችሁን አድርሽ የላችኋለሁ። ስለተሳተፋችሁም አመሰግናለሁ። እኔ የአጀሩ ተካፋይ ስለሆንኩኝ፣ በዚሁም እኔን ሰበብ ስላስደረጋችኝ በጣም ነው ማመሰግነው። በጣም ነው መወዳችሁ። በጣም ነው ማከብራችሁ። እንዳልኳችሁ ለሌላ ጊዜ አካውንቴ ኦረዲ ስለተለቀቀ ዩትብ ላይ ዝንብላችሁ ሳት አታስገቡ። አማክሩኝ አደራ፣ አደራ አማክሩኝ ካታስገቡ በፊት ንገሪኝ። ለእኔ ለምን ላይ መቸኝ ስለምችል እንዳልኳችሁ ኖ አልችልም ብዬ ለሌላ ሰው እንድታስተላልፉ አደርጋለሁ ማለት ነው። ስለዚህ የዛሬ ቪዲዮአችን ይሄንን ይመስላል ማለት ነው። በጣም ደስ የሚል ነበር። ምግቡም ጥርት ብሎ በቃ ወላሂ ለሰርግ የተሰራ ምግብ ነው የሚመስለው ማለት ነው። ቤት ስላሰራሁት ይገሮቹን ገዝቼ ቤት ነው ያሰራሁት። ብቻ ዋጋው በጣም ማለት እንደዚህ አስፈጥርልን ምናምን ስትሉ ዝም ብሎ አስር ሺህ ምናምን ሲላክ ዝም ብሎ ዝም ተራ ነገር ነው ነው ግን እንደዚህ አሁን ብዙ ብር ቢኖር አሁን በጣም አሪፍ ነው። ሁለት ፊጀል ነው የገዛነው፣ መካከለኛ አንዱ 8000 አንዱ 6500 14000 እና አንብር ማለት ነው። እንደገና ደግሞ ሽንኩርት ምናምን፣ ሁሉንም ቤት ገዝቼ ነው ቤት ያሰራሁት። ስለዚህ በትንሽ ወጪ ብዙ ነገር ማለት ነው። ትንሽ ነው ወጪዋ፣ ግን ብዙ ሰው ነው። ከመቶ ሰው በላይ ማውጣው በጣም ትልቅ ነው። እና እና አመሰግናለሁ ልላችሁ ፈልጋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።